በሀገር ውስጥም በውጭም ይህን ፕሮግራም የምትከታተሉ ይህን ቻነል ለመደገብ ሳብስክራይብ ላይክ ሸር እንድታደረጉ በትህትና አሳስባለሁ። እንኳን ለእናታችን ለቅድስት አርሴማ ወረሃዊ መታሰቢያ በዓል እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ወረሃዊና ዓመታዊ መታሰቢያ በዓላቸውን በሰላም አደረሳችሁ አደረሰን። ከዚህ በመቀጠል የእናታችን የቅድስት አርሴማ መልክዓ እንደሚቀጥለው ታደምጡታላችሁ። በጳጳሳት አለቃ ጸሎት ለመጸነስሽም ሰላምታ ይገባል። እግዚአብሔር ፈቃድም ከእናትሽ ማኅፀን ለመወለድሽም ሰላምታ ይገባል። ለዚህ ንግግር መግጫ የሚሆን የምስጋና መብራትን በአንቺ ሾምበት ዘንድ እንደ ቤቴን አስማሚልኝ በጭንቀቴ ጊዜ ባለቤቱ አንችነሽና በቃልኪዳን በቃል ኪዳን መጎናጸፊያ ለተቀለለ ስምሽም ሰላምታ ይገባል። የጥራቱ ህብር ለሚያበራ ፀጉርሽም ሰላምታ ይገባል። ትግስትን የተሸለምሽ ገርልንም ሁሉ የተጎናጸፍሽ ቅድስት አርሴማዌ ረቂቅ የሚሆን የኃይልሽን ትርጓሜ መሸከሚያ በአንደበቴና በኔ ቃል ሁሉ ይጻፍ። የሃይማኖት ሽቱን ለተቀባ ራስሽም ሰላምታ ይገባል። የማስተዋል ብርሃንን ሁሉ ተመልቶ ለነበረ መልክሽም ሰላምታ ይገባል። ቅድስት አርሴማ ሆይ ጌታሽ የጸመስቀል ላይ ሁሉ የወደቀ እበግን ሁሉ እስኪገኝ ድረስ በዚያ የተረሳ አዳምን በፈለገው ጊዜ ከሰማይ ከብል ዝቅና ወደ ችግር ምድር ሁሉ ወረደ። የመልክና የደም ግባት መውደድ ላላቸው ቅንድቦችሽም ሰላምታ ይገባል። እንደ ብርሃን ከዋክብት ለሚያስደስቱ ዓይኖችሽም ሰላም ሰላምታ ይገባል። ቅድስት አርሴማ ሆይ ከሀዲስ ቃል ኪዳን ምንጭና ከለመለመ ፈለግ ጋር ወደ ታመመችና ባህሪዋ ውሃነት ወዳላት ስራዬ የሕይወት መድኃኒት ሁሉ ውሃን ከአንቺ ዘንድ ሁሉ ይፍሰስልኝ። የምስራች ወርቆችን ለተሸለሙ ጆሮችሽም ሰላምታ ይገባል። እንደ ሮማን ቅርፊት ተቀዮች ለሚሆኑ ጉንጮችሽም ሰላምታ ይገባል። በደብረ ሲና አስርቱ ቃላት ሁሉ እንዳሉበት ታቦተ ጽዮን ቃል ኪዳን ያለሽ የእውነት የእውቀት ሁሉ ኃይል ታቦት ቅድስት አርሴማ ሆይ ከይቅርታሽ ደመነ የተነሳ የሚፈሰውን ያማረ ሕይወት መና ሁሉ ወደ ተራበ ሆዴ ይመግብኝ። ንጹህ በሚሆን ወርቅ ተነበዩ አፍሽና ከንፈርሽም ጋር አንዱ እንደ ተመረጠ ሽቱካ ለሚያስደስት አፍንጫሽም ሁሉ ሰላምታ ይገባል። ለተጨነቁና ውሃ ለተጠሙ የበረከት ጠልም ቅድስት አርሴማ ሆይ ክረዴት ይስማይ የነጠበ ዝናብ ሁሉ ኃይልሽና ፍቅርሽም ውሃ በኔ ላይ ሁሉ ይፍሰስልኝ። እንደ ዕንቁ ለተደረደሩ ጥርሶችሽም ሰላምታ ይገባል። የጌታችን መስቀል ነገር ለሚናገር ልሳንሽም ሰላምታ ይገባል። የሰማይታት ምሰሶ የደካሞች ኃይል የምትሆኝ እናቴ ቅድስት አርሴማ ሆይ የነበልባልና የእሳት ዲን ስቃይ ባንቺ ጠፋ። የታመነ ታሪክ ሽም እንዲህ ይላልና። የተበተነ ልቦናን ለሚሰበስብ ቃልሽም ሽም ሰላምታ ይገባል። ደዌ ኃጢአትን ለሚያድስ ሕይወት ትንፋስ ሽም ሁሉ ሰላምታ ይገባል። የምስኪኖች ተስፋ የደካሞች አረጋጊ ቅድስት አርሴማ ሆይ የሚያቃጥል ሁሉ እሳትና ከባድ በሚሆን ጨለማ ዘመኝ ጊዜ በሚዝም በርዚያ ሁሉ በሚጠብቅ ቃል ኪዳንሽ አድኝ። ምስጋና ወተትን ለጠባ ጉሮሮች ሰላምታ ይገባል። ለሰይፍ ስለት የወርቅ ገቦን ሁሉ ለተሸለመ አንገተሽም ሰላምታ ይገባል። ልዩ በሚሆን በስላሴ ባሕርይና የተዘጋጀ አንድነት ብርሃን በመስቀል ሁሉ ከሰማይታት ጋር ያለመ ወንጀል ቅድስት አርሴማፊ ከተቀደሰ ቦታሽ ሁሉ እንዴታየች። የስቃይ ቀንበር ለተሸከመ ትከሻሽ ሰላምታ ይገባል። የስዕልሽ መንበር ሁሉ ለመገረፍ ንግሥ ሁሉ ለሆነው ጀርባሽም ሁሉ ሰላምታ ይገባል። በረሃውን ከእረፍት ጋር ሁሉ ለሚያለመልም ዝናበ ምህረት ቅድስት አርሴማ ሆይ በርዚያ ሁሉ ይሄ እንዲለመል ማሳስቢልን የዓለም ወርቅን ሁሉ ለጠላ ደረትሽም ሽም ሰላምታ ይገባል። የመቅሰፍትና የስቃይ መቀመጫ ለሚሆን ይሆን ብትሽም ሁሉ ሰላምታ ይገባል። ቅድስት አርሴማ ሆይ የመሰናክል ድንጋይ ድርዳጥስ በተፈታተነሽ ጊዜ ስለ ሃይማኖትሽ የአይቆባዊ መጽሐፍን ሁሉ ትገልጭለት ዘንድ ታወታትን ሁሉ አጠፋሽ፣ ባይዳም ምልኮነትን ሁሉ ሰበርሽ። የህማማት ወርቅን ለተሸለሙ እጆች ሰላምታ ይገባል። የኃጢአት አለቶችን ሁሉ ላጠፋ ክንድሽም ሁሉ ሰላምታ ይገባል። ቅድስት አርሴ ማፌ ስለ ፍቅርሽ ልቤ ተመስጧልና ስለ ነፍሴም ቁስል ሁሉ የጣፈጠ ሽቱን ሁሉ ትቀብኝ ዘንድ ጥቂት ሁሉ አዘጋጅልኝ። የትዕግሥት ራስ ትራስ ስለሚሆነው ክንድሽም ሰላምታ ይገባል። አዲስ የሚሆን ተስፋ ሁሉ አካል በሚልክ ሁሉ ክንድሽም ሰላምታ ይገባል። የይቅርታ አዳራሽ ቅድስት አርሴማ ከወንጌላዊት ሁሉ መቅደስ በምሽት ጊዜ ከብራናዊው መንበር ውስጥ ሁሉ እንደ ልመና ያገልጋይሽም በርዚያ ኃይልሽ ሁሉ ይሰዋልኝ። ጸጋን ሀብትን ለሚሰጥ መሃል እጅሽም ሰላምታ ይገባል። የጥበብ መብራቶች ለሚሆኑ ጣጦችሽም ሰላምታ ይገባል። የቅዱሳን መመኪያ ቅድስት አርሴማ እንደ ሰማይ ታታለቃ ቅዱስ ጊዮርጊስ የሁሉ ጌጥ ራሶችና አራዊቱን ሁሉ ረግጥ ዘንድ የአብን ስልጣለን ይላኪልኝ ነጭነታቸው ለሚያስደንቁ ጥፍሮችሽም ሰላምታ ይገባል። እንደ ትዕግስት ፏፏቴ የወተት ምንጭ ለሚሆኑ ጥፎችሽም ሰላምታ ይገባል። ቅድስት አርሴማ ሆይ ረድኤትሽና ባንቺ ፍቅር ሁሉ ተደፋፋሪ ሁሉ ይውደቅ፣ የጠላት ምክር ከፊቴ ይበተን በሰማይና በምድር ተመጻድቆብኛልና ስቃይን ለተጎናጸፈ ጎንሽም ሰላምታ ይገባል። ትርጓሜ እህልን ሁሉ ለተመገበ ሆድሽም ሁሉ ሰላምታ ይገባል። ደስታርስ ሸማዊ አፌ ስምሽን ባመሰገነ ጊዜ በመነሳት ሁሉ ጽኖም ሁሉ የተሰፋው ውሃን ሁሉ እስከማገኝ ድረስ በእኔ ላይ ይቅርታ ዝናም ሁሉ ይስፋፋልኝ። ጨለማና በቀልን ለተወልብሽም ሁሉ ሰላምታ ይገባል። እንደ አዲስ ወንጌል ምቾት ሁሉ ንጹ ለሚሆኑ ኩላሊቶችሽም ሁሉ ሰላምታ ይገባል። ቅድስት አርሴማ ሆይ ሶስት ለሚሆኑ የስላሴ ስምን ሁሉ በመታመን በጠራዎች ጊዜ በኃይልና በረዴት ቀና ጎዳና ሁሉ ጠፋ፣ አውታትም ሁሉ ፈረሰ። የጌታን ትእዛዝ ለሚያስብ ሕሊናሽም ሰላምታ ይገባል። ለትሩፋት ሰውነት ጋር አንድ ለሚሆኑ አንጆቶችሽም ሁሉ ሰላምታ ይገባል። የጳውሎስ ሰይፍና የጴጥሮስ ሐሳብን ሁሉ የተቀበልሽ ቅድስት አርሴማ ሆይ የቀኑን ሁሉ በየቀኑ ታረጋጊኝ ዘንድ የረዳይቴ ሽባይሮች ሁሉ በላይ ላይ ሁሉ ይፍሰሱ። ከርኩሰት ንጹሕ ለሚሆኑ ለውስጥ ሰውነት ሰላምታ ይገባል። አዲስ የሚሆን ተስፋ ፍሬን ሁሉ ላፈራ ጅማት ሽም ሰላምታ ይገባል። የትንቢትና የመጽሐፍ ምንጭ ቅድስት አርሴማ ሆይ በገነት ልብ ሁሉ ዘወትር በለስ ሁሉ ያገኝ ዘንድ በጠብና በተንኮል ዘመን ጊዜ የፍቅር ውሃ ሁሉ አጠጭኝ። ከሆድ መካከል ላይ ለሚኖር ማዕከላዊ መለያ ላለው እንብርትሽም ሁሉ ሰላምታ ይገባል። የመድኃኒታችን የክርስቶስ ሙሽራ ቅድስት አርሴማዌ ከተወደደ ጌታችን ጋር ሰማያዊ ከሚሆን ሰርግ ቤት ውስጥ ሁሉ በተቀመጥሽ ጊዜ በቃል ኪዳንሽ መክፈቻ ደጃፉን ሁሉ ለኔ ክፈችልኝ። የሕማማት መታጠቂያ ለታጠቀ ወገብሽም ሰላምታ ይገባል። ሙመትን ለተጎራበቱ መንቶች ብብቶችሽም ሰላምታ ይገባል። ቅድስት አርሴማ ሆይ እብራትን በአጣን በዚህ ዘመን መቋቋም ሁሉ ለኔ ብርሃን ጥበቃ ሁነሽ ታበሪልኝ ዘንድ ካለም ሁሉ እሱ እንኳን ፈተና እንዲትስ ነፍሴን እሷን እለምንሻለሁ። የእጅና የእግር መመላለሻ ከሚገለገልበት ስግደት ጸሎት አዳራሽ በርዚያ ለሆነው ለጉልበቶችሽም ሰላምታ ይገባል። ክርስቲያናዊት ቅድስት አርሴማ ሆይ ጥርጥርና ክህደትን የተውሽ ብትሆኝ ከአደባባይ ስቃይ በቆምሽ ጊዜ ከነጎድጓድና ከመብረቁ ማስፈራራት የተነሳ ምድር ተነዋወጠች፣ ቀስተ ደመናም እንደ ምሰሶ ሁሉ ተከለለ። በአሳላፊ ቤት ለሚያድር ተረከዝሽም ሁሉ ሰላምታ ይገባል። ከገስጋሽ ሰማይታት ቦታ ውስጥ ሁሉ ቀልጣፋ ለሚሆነው እግሪሽ ተረከዝ ሁሉ ሰላምታ ይገባል። ቅድስት አርሴማ ሆይ ደግ ሰው ስምሽን በጠራ ጊዜ በአሳሳቢታ ሁሉ ደምሽም የልቦናን ሁሉ በድን ሁሉ ዳሰሰው ዳግመኛም በሕይወት ውሃ በደሉን ሁሉ አጥፊለት እንጂ የንሶ ስላመን ነከርን ለለመዱ ነጮች ጥፍሮችሽ ለተሸለሙ ጣቶችሽም ሰላምታ ይገባል። አንቺ ቅድስት አርሴማ ሆይ የቆንጆ ቤት ሁሉ ምስክርነት ቦታ እንግዳ ሁሉ በሚሆን ረዴትሽ ወዳጅሽም ሁሉ አድርግኝ በዛም ሁሉ አድኝኝ፣ የልብ በሽታ ህመም እኔ እንዳያስጨንቀኝ የባለሟልነትና የማፍራት ሁሉ ምንጮች ዘወትር ለሚጠጣ የደግ ዛፍ ሁሉ ለሚመስል ቁመትሽም ሰላምታ ይገባል። በክፉ ዘመን ከመውደቅ ጠብቅኝ። ደግፊኝ ከድካምም ሁሉ አድኝ። ቅድስት አርሴማ ሆይ የመጽሐፍሽ ሁሉ መቆለፊያ እርሱን ከፍት ዘንድ ስምሽ የልመና ጸሎት ሁሉ ሆነልኝ። ልመና ዝናሙ የሸፈነው የወንጀለኛ ንጉሥ ልብ ሁሉ በእርሱ ሁሉ በገደለው ለመልክሽም ሰላምታ ይገባል። ቅድስት አርሴማ ሆይ ቅዱስ በሚሆን መስቀል ምልክት ሁሉ አድኝኝ። ወደ ምስጋናና ወደ ደስታ የፍቅር ገመድ ሁሉ ልቤን ስቦታልና ዳዘነበል አንገትሽ በሚያልፍ ሰይፍ ጊዜ ለነፍስሽ ሁሉ መውጣት ሰላምታ ይገባል። ቅድስት አርሴማ ሆይ መስዋዕትን በሚቀበል ጌታ ዘንድ ሁሉ የተረፈ ረዴትሽ በኔ ላይ ሁሉ የወርድ ዘንድ ከንፈርና ባፍ ሁሉ ለምንሻለው የተቆጠሩ ሞትሽ ሁሉ ይህንን ነገር አሳይቶኛልና ረቃል ለመሰለ ለስጋሽ በርን ሁሉ ሰላምታ ይገባል። በምስጋና ወገንተኞች ተኞች መላእክት ጅም የተቀደሰ መግነዝሽም ሁሉ ሰላምታ ይገባል። ቅድስት አርሴማ ሆይ ከትልቅ ጥፋት ወደ ውስጥ ሁሉ ከግብጽ ከተማ ጠላቶችን ሁሉ በምስጋና ቃል ኪዳንና ሙሴ ኃይልን ሁሉ ያሰጥማቸው ዘንድ ሰላምታ ይገባል። ከሰማዕታት ጋር ካረፍሽበት አርመኒያ ቦታ ለመቃብር ሽም ሰላምታ ይገባል። ባርያና በምሳሌ ከተናገርኩ ክብርሽ ሁሉ የተነሳ ይሽንገላ ሁሉ እንዳልሸሽ ሁሉ የመንቃት ሁሉ ቃ ቅድስት አርሴማ ሆይ ከከንፈርና ከአፍ ምስጋና ሁሉ ይገባል። በፈጣሪ ቃል ለተመሰገነ ለስጋሽ መፍለስ ሰላምታ ይገባል። እዚህ ዓለም ኑሮን ሁሉ ላልፈለገ ስጋሽም ሁሉ ሰላምታ ይገባል። በጸይት ቅድስት አርሴማ ችግርን እንዳ እንዳላይ ከበረከት እቃሽ ሁሉ መግቢያ ማረስን ሁሉ አልችልምና ጥቂት በረከትን ትሰጭኝ ዘንድ ለምንሻለሁ። ካንቺ ጋር ላረፉ ለሃያ ሰባቱ ሰማዕታት ሰላምታ ይገባል። ከብዙ ይቅርታ ጋር እና ቅድስት ከምትሆን ስምሽ ጋር ስማቸው ወዳለበት ቦታ ረዴታቸው በኔ ላይ ሁሉ ትውረድ። በዚያም ዘንድ ቅድስት አርሴማ ሆይ በሁሉ ዘመንና በሁሉ ዓመታት የሞትና የመንበሽተኛ ዳግመኛ ሁሉ አይቅረብ። ስራችንን ላሳመረልን ለአብ ምስጋና ይገባል። ፈጥኖ ለረዳን ለወልድ ምስጋና ይገባል። ስልጣንን ለሰጠን ለመንፈስ ቅዱስ ምስጋና ይገባል። አልኪዳንን ሁሉ የያዝ ቅድስት አርሴማ ሆይ የታመነ ምስጋናሽን ሁሉ አነባለሁ። ሀጣንስም ሁሉ እንኳን ታማልጅ ዘንድ የቅድስት አርሴማ አምላኮይ ከነፍስና ከስጋ መከራ ሁሉ አድነን ጠብቀን፣ ዛሬም ዘውትርም ለዘላለም አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጻ፣ ፈቃድ በሰማይ እንዲሆነች እንዲሁም በምድርትሆን የዕለት እንጀራችን ስተን ዛሬ፣ በደላችንም ይቅር በለን እኛን የበደን ይቅር እንደምንል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 ከክብር እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውና እምረቱን ለምኝልን ኃጢአታችን ያስተሰርልን ዘንድ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችው የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሰኔ ስድስት ቀን የሚነበብ ስንክሳር እናደርሳለን። በዚች ዕለት ከእስክንድሪያ ከተማ የሆነ መነኮስ አባት ቴዎድሮስ በሰማይትነት ሞተ። ይህም የታመነና ንጹህ ቅዱስ ተጋዳይ በእስክንድሪያ ከሚገኙ ገዳማት በአንዱ በመልካም ገድል ተጠምዶ ኖረ። ታናሹ አርዮሳዊ ቆስጠንጢኖስ በነገሰ ጊዜ ጊዮርጊስን በእስክንድሪያ ሀገር ሊቀጳጳሳት አድርጎ ሾመው፣ ሐዋርያዊ ቅዱስ አትናቲዎስንም ከመንበሩ አሳደደው። ይህ አሬዮሳዊ ጊዮርጊስም በማርቆስ ወንበር ላይ ሲቀመጥ ያን ጊዜ በአሬዮሳውያንና በእስክንድሪያ ምእመናን መካከል ታላቅ መተላለቅ ሆነ። ሃይማኖታቸው የቀና ብዙዎች ምዕመናንም ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ተገደሉ። ከዚህም በኋላ ይህ አሬዮሳዊ ጊዮርጊ ስለ አባ ቴዎድሮስ እርሱ አሬዮሳውያንን ተከራክሮ እንደሚያሸንፋቸው ከቅዱሳት መጻሕፍት ማስረጃ በማምጣት ያስፈራቸው ነበር። ያን ጊዜ ይህን መነኮስ አባ ቴዎድሮስን ይዘው በየአይነቱ በሆነ ስቃይ እንዲያሰቃዩት አዘዘ። እንዲሁም አደረጉበት፤ ግን ምንም ምን ጉዳት አልደረሰበትም። ከዚህ በኋላም ኃይለኞች ሯጮች በሆኑ ፈረሶች ላይ እግሮቹንና እጆቹን አስረው በሰፊ ሜዳ ውስጥ እንዲያስሮጧቸው አዘዘ። ይህንንም ባደረጉ ጊዜ ሕዋሳቱ ሁሉ ተበጣጠሱ፣ ራሱም ተቆረጠች እንደዚህ ሆና ሆኖ ነፍሱን በእግዚአብሔር እጅ ሰጠ። ሶስት አክሊላትንም ተቀዳጀ። አንዱ ድንግልናውን ጠብቆ ስለመመንኮሱ፣ ሁለተኛው ሃይማኖትን ስለማስተማሩና ተከራክሮ መናፍቃንን ስለመመለሱ፣ ሶስተኛው ስለ ቀናች ሃይማኖት ደሙን በማፍሰሱ ነው። ከዚህ በኋላ ምእመናን እየተቆራረጡና የተበተኑ ሕዋሳቱን ሰብስበው በሳጥን ውስጥ አደረጓቸው። በዚህ ዕለትም መታሰቢያ በዓሉን አደረጉ። እንደ ሌሎቹ ቅዱሳን ሁሉ የምስጋና ድርሰትን በሮማይስጥ ቋንቋ ደረሱለት፣ በጸሎት መጽሐፋቸውም ውስጥ ጻፉ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን። በረከቱም ከእኛ ጋር ትኖር ለዘላለሙ አሜስ። በዚች ዕለት የሀገረ መርዮጥ አርባ ሰማዕታትና የሌሎች አርባ ሰማዕታት የመነኮስ ገብረ ክርስቶስም መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ቀን አውሳብዮስ፣ ታማን፣ ሀርዋግና ባኮስ የተባሉ የሀገር አስና አራት መኳንንት የረፍታቸው መታሰቢያ ነው። እሊም ቅዱሳን ለእስና ሀገር ምሰሶዎቿ ነበሩ፣ ጸሐፊዎቿም ነበሩ። ለብዙዎች ድሆች እና ምስኪኖች መጸውቱ ነበር። ወደዚያች ሀገርም መኮንኑ አርያኖስ ዳግመኛ በተመለሰ ጊዜ እኛ ክርስቲያን ነን፣ ክብር ይግባውና ሰማይና ምድርን በጸኑበት በእግዚአብሔር በጌታችን በኢየሱስ ክርስቶስ እናምናለን በማለት በግልጥ በፊቱ እየጮሁ ተቀበሉ። ታሪያኖስም ሰምቶ በየራሱ በሆነ ስቃይ አሰቃያቸው። ከዚህም በኋላ ራሶቻቸውን በሰይፍ ቆረጠ፣ የምስክርነትን አክሊል ተቀበሉ። ለእግዚአብሔርም ምስጋና ይሁን፣ በረከታቸውም ከእኛ ጋራ ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ ሰባት በዚች ቀን ቀሊን ከምትባል አገር ቅዱስና ብሩክ ድል አድራጊም የሆነ አባ አበስኪሮስ በሰማይትነት ሞተ። በዚችም ዕለት መኮንን አርማኒዮስ ያሰቃያቸው የ16 ሺህ ሰማይታት የረፍታቸው መታሰቢያ ሆነ። በረከታቸውም ከእኛ ጋራ ትኑር ለዘላለሙ አሜን። በዚችም ዕለት አምላክን የወለደች የእመቤታችን የድንግል ማርያም ቤተ ክርስቲያን የተከፈተችበትና የከበረችበት ነው። ታምሪያ ለብሲት ቅድስት አርሴማ ጸሎታ በረከታ ያህሉም ስለኩልነ ህዝበ ክርስቲያን ለዓለም አለም አሜን። የሰማዕቷ የብፅዕት ቅድስት አርሴማ ታምር ነው። ጸሎቷና በረከቷ በህዝበ ክርስቲያን ላይ ጸንቶ ይኑር ለዘላለም አሜን። ጠዋት በሆነ ጊዜ ከምስራቅ አገር ሁለት መነኮሳት የመስቀል በትርን የያዘ በሚያስፈራና በሚያስደነግጥ በአንበሳ አምሳል መንፈስ ቅዱስ እየመራቸው ወደ አርማኒያ ሀገር መጡ። ሲሄዱ እርሱም በፊታቸው ይሄዳል፣ ሲያልፉም እርሱም ከነርሱ ጋር ያርፋል። ሌላ አንበሳም ያስደነግጣቸው ዘንድ በመጣ ጊዜ እርሱ ይረዳዋል፣ ያድናቸውም አል። በበትረ መስቀሉም ያሸሻቸዋል። እንደዚህም እያደረገ ወደ እነዚያ ቅዱሳን ወደ ብዚት ቅድስት አርሴማ የመቃብር ቦታ ደረሳቸው። አስቀድሞ የተናገረው ያ ሰው ከወዲያ ወዲህ ሲመላለስ አገኘ። ባያቸውም ጊዜ በፊታቸው ሰገደ። እርስ በርሳቸውም በተቀደሰ ሰላምታ ሰላም ተባባሉ። እርሱም እናንተ ከወዴት ናችሁ አላቸው። እነርሱም በፍጹም ፈቃዱ ወደዚች ቦታ እግዚአብሔር አምላካችን አደረሰን አሉት። አንተ ስራ ምንድን ነው? ሃይማኖትስ ምንድን ነው? እርሱም መጀመሪያ እግዚአብሔር አምላኬን አላውቅም ነበር ነገር ግን በአዳን አማልክቶችን አመልክ ነበር። ከመልካም ስራ ምንም አልሰራውም። በችግረኞችና በጦማዳሪዎች ላይም ርህራሄ፣ ቸርነትን በልቤ ውስጥ የለም ነበር። ነገር ግን የምህረት ባህሪና የትዕግስት ተራራ እግዚአብሔር ፈጽሞ ማረኝ፣ ይቅርም አለኝ፣ እስከዚህችም ቀን አደረሰ። የደረሰበትን ሁሉ ከመጀመሪያው እስከ መጨረሻው ብዙ ነገራቸው። እነዚያ መነኮሳት በሰሙ ጊዜ እግዚአብሔርን ልዕልና አደነቁ። በሃይማኖት ባለ በዚያ ፍጹም አላዋቂ ሰው ላይ ገናና ተአምሩን ስለገለጠ ፈጽሞ ተደነቁ። ከዚያም በኋላ የቀናች ሃይማኖት ነገርና የተለየ ሸመንኩስናን ስራ አስተማሩት። ከጥቂት ቀናትም በኋላ የመላእክትን አስኬማ ለበሱ። የትዕግስትን ባለቤት ሆነ። በዚያም የመነኮሳት ቤቶች ሰሩ። በብፅት ቅድስት አርሴማ፣ ቅድስት አትናስያ በ27ቱ ሰማዕታት ስም ቤተ ክርስቲያን አነጹ። አህዮችና ግመሎች ለደብሩ አገልጋዮች እንዲጫኑ አደረጓቸው። በዚያም የመነኮሳትን ቤቶች ሰሩ። በእጃቸውም ስራ ኖሩ። በብፅት ቅድስት አርሴማ፣ በቅድስት አትናስያና በ27ቱ ሰማዕታት ስም ቤተ ክርስቲያን አነጹ። አህዮችና ግመሎች ለደብሩ አገልጋዮች እንዲጫኑ አደረጉ። ለጾምና ለጸሎት ትህትና ለመስራትና ለፍቅር ተጠመዱ። በዚያም ገዳሙ ውስጥ መነኮሳት ብዙ ከቅዱሳን መነኮሳት ብዛት የተነሳ መቻል እስከ ተሳናቸው ድረስ፣ በእንደዚህ ስራ የቅድስትና ንጽሄት አምላክን የወለደች የድንግል ማርያም ክብርና ገናናነት የተናገሩ ብዙ ዘመን ኖሩ። በዚህም በብጽሄት ቅድስት አርሴማ የቸርነት ብዛት እስከዛሬ ድረስ ታላቅ ተአምራት ተደረገ። የሰማይቷ የቅድስት አርሴማ በረከትና ረዴት አማላጅነት ይጠብቀን ለዘላለም አሜን።